ሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ያላችሁ በሰላማቸው ሳ ዛሬ የመጣሁት አንድ ለኔ የጠቀመኝን ነገር ላካፍላችሁ ነው እና እንደዚህ ጀማሪ ድራይቨር ምናምን ከሆናችሁ ሎኬሽን የምትቸገሩ ከሆነ ደግሞ ወይም ደግሞ የሎኬሽን ስጋት ካለባችሁ በጣም ምርጥ አፕሊኬሽን፣ ወዜ በሚገርም ሁኔታ ምንም አይነት ስታት ሳት ፈጥሮ ፈለጋችሁበት ቦታ ደርሳችሁ ትመልሳላችሁ እና እና እናንተ የሚጠበቀው ዳችን ዳውንሎድ አድርጋችሁ ያው ትንሽ እንግሊዝኛ የማወቅ ነው። እንግሊሽ ፎር ኢትዮጵያ በቂ ነው። እንደዚህ ራይት ሌፍት፣ ምናምን በቃ እንደዚህ ያለ የሮድ ነክ ነገሮችን በጣም እንትን በሉና፣ ያው አንዳንዴ ቦርድ ቸክ አድርጎ የተለጠፉ ቦርዶች፣ እውነት በሚገርም ሁኔታ እኔ በጣም የጠቀመኝና ህይወትን ያቀለለችልኝ አፕሊኬሽን ብትሆን በቃ ልክ እኔ ራሴን እንዳሁን እንደ አዲስ አይደለም ቆጥሮ እንደ ነባር በቃ እና በጣም የምትገርመው አፕሊኬሽን ናት። ኢቭን ከጎግል ማልክም በጣም በጣም በጣም ነው የምትሽ፣ በጣም ትበልጣለች ማለት በቃ ዘመናዊ አብዴት የተደረገች ናት፣ የተደረገ ነው አፕሊኬሽኑ። ካሜራ የት ቦታ እንዳለ፣ በስንት ስፒድ እየነዳችሁ እንደሆነ ምናምን በቃ ካሜራ ያለበትን ቦታ እናንተ በስንት ስፒድ እየነዳችሁ እንደሆነ እና ደግሞ የመንገዱ ስፒድ ምን ያህል እንደሆነ ምናምን የተለያየ ፖሊስ ያለበትን ቦታ ተጠቁማለች። በጣም አሪፍ አፕሊኬሽን ነው። በቃ እሱን ተጠቀሙነት ታመሰግኑኛላችሁ።